በአዲስ ቪዲዮ መጥቻለሁ ማለት ነው። እናም ፂሆን ራሷን ስታ ወድቃለች ማለት ነው። እናም ኤፍራታም ስቅስቅ ብላ እያለቀሰች ነው። ሎሊትም ተደናግጣለች። ጽዮን ራሷን የሳተችበት ምክንያት ምን እንደሆነ እነግራችኋለሁ። ወይም ቪዲዮ በላይክ ጀምሩ። ሰላም ሰላም፣ ውድ አገሬ ልጆች በያላችሁበት ስፍራ የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭ ያላችሁ እግዚአብሔር ይጠብቃችሁ፣ ሀገራችንም ሰላም ያደርግልን ማለት ነው። ለዚህ ቻይናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ ይዤ የሚመጣው አዳዲስ ቪዲዮዎች አዳዲስ መረጃዎች ወደ እናንተ እንዲደርሳችሁ የደውል ምልክቷን በማብራት ተቀላቀሉ ማለት ነው። አሁን ላይ አሁን ላይ ኤፍራታም እያለቀሰች ያለችው እንዲሁም ደግሞ ፂሆንም ራሷን የሳተችበት ምክንያት ምን እንደሆነ እነግራችኋለሁ ማለት ነው። እናም ፂሆን የአባቷን ሞት አልሰማችም በነገራችን ላይ ማለት ነው። ናታንም በጣም ከፍቶታል፣ በጣም አዝኗል። ባለፈው ቪዲዮ ላይ አይተናል ሁላችንም። እናም ኤፍራታ ደግሞ እንደዚህ ያስለቀሳትን ምክንያትም እነግራችኋለሁ። በመጀመሪያ የራት ግብዣ ነበረ። በራት ግብዣ ላይ ከመሆናቸው በፊት የታሸገ ወረቀት በበሩ ማለት ነው ማን እንደሆነ አስቀምጦ ሲሄድ፣ በመጀመሪያ በሩን አንኳኩ። ከዛ በሩ ዳር ላይ ነበረ ማለት ነው ወረቀቱ ታሽጎን፣ የተቀመጠው እየሮጠች ፂሆን ስትከፍተው ለአቶ ናታን የሚል በላዩ ላይ ተጽፎበታል። ከዛ ይሄ መልእክት ለወንድሜን የመጣዋለች እና በሩን ከፍታ ይሄንን መልእክት ከመሬት ካነሳችው በኋላ ማን ይሁን የጣለው ማን ይሁን ያስቀመጠው ብላ ወደዛው ዞር ዞር ብትልም አላገኘችውም። ማን እንዳመጣ ራሱ ሲሆን አታውቅም። በስተመጨረሻም የራት ግብዣ ገብስ ቀርቦ ሳለ ይሄንን ወረቀት ለአቶ ናታን ነው የሚለው ብላ ይዛ ስትመጣ፣ ናታን ደግሞ ለእኔ ከሆነ እኔ አነበዋለሁ ፅ ለእኔ ስጭኝ አላት። ከዛን አይ ወንድሜ እንዴ እኔ ማንበብ አለብኝ አለችው። እናም የእሷን አይምሮ ለመጠበቅ ያለ ዝም ሲል፣ በስተመጨረሻ አቶ ናታን እግዚአብሔር ያጽናናት የሚል መልእክት ነው የተቀመጠው። በጣም ደነገጠች። በጣም ራሷን ስታ ወደቀች ማለት ነው ፂሆን እና፣ ከባድ ነው ምክንያቱም የናታን ሀዘን ለእሷ ሀዘን ነው፣ የናታን ደስታ የእሷ ደስታ ነው። ምክንያቱም ናታንና ፂሆን እህትና ወንድም ናቸው። የሚገርማችሁ ነገር ደግሞ ሌላ አዲስ ነገር፣ ሌላ አዲስ ነገር፣ ኤፍራታን እንደዚህ ያስለቀሳትን ነገርም እነግራችኋለሁ። ለካም ያፌትና ናታን ወንድማሞች መሆናቸውን ኤፍራ ታውቃለች። ያወቀችበት ምክንያት ያፌት በጣም ሰክሮ ስለነበረ ምንም ነገር ሳይደብቅ እያንዳንዱ ነገር ተናገረ። በስካር ውስጥ እያለ ያው ሲሰክሩ ያለውን ነገር አይደል የሚያወሩት። እናም ሰክሮም ስለነበረ እያንዳንዱ ነገር ሳያስቀር ሲያወራ ና፣ ያፌት ካልነገርክኝ ብላ እንቃርገው ምን ብትል ምን ብትል በስተመጨረሻም እንቅልፍ ይዞት ጭልጥ ሲል ከተኛበት አንስታው ወደ ክላሱ ወሰደችው። ከእንቅልፍ ነቃ ከነቃ በኋላ አልጠየቀችውም። ቀጥታ እኔ ናታንን ማግኘት አለብኝ፣ ይሄ ነገር እውኑ እንደሆነ ማረጋገጥ አለብኝ ብላ ቀጥታ ለማን የደወለችው ለጽዮን ደወለች። ከዛ ጽዮንም አዎ አለ፣ ግን ቤት ተኝቷል ስትል ለካም ናታን ስፖርት ሊሰራ ነው የሄደው ከስፖርት ሲመለስ ኤፍራታን ቤት አገኛት። ና እንዴ፣ እኔን በባለፈው ወንድ አይደለህም ያለች ምን ልታደረግ መጣች እዚህ በሚለው በጣም በቃ ተኮሳትሮ አያት። ና የኔ ናታን እፈልግሃለሁ፣ ማናግር ነገር አለ ስትል፣ ጽዮንም አዎ እኮ የምታናግር ነገር አለ አለችው። ጽዮን ግን ሚስጥሩን ታውቃለች ስለምታቅ ነው። እናም ደግሞ በስተ መጨረሻ ሻወር ወስጄ እመጣለሁ፣ የቤዛ ክፍል ጠብቅኝ አላት። ከዛም የቤዛ ክፍል ሄዳ ቁጭ ብላ ሳለች ና ናታን ድምቅምቅ ብሎ መጣ በቃ ምን ልበላችሁ ሻወር ወስዶ ጽድት ብሎ መጣና ቆይ ምን ልታደርጊ ነው የመጣሽው እኔ አሻንጉሊት ይመስልሻለሁ እንደ አልፈልግህም በቃኝ ብለሽ ከሄድሽ በኋላ ምን ልታደርጊ መጣሽ ስትል ከዛ ሲል እንዴ የኔ ናታን የኔ ናታን ለምንድ ነው እንደዛ የምትለው እረባክን እንዲማ አትበለኝ አትበለኝ ብትለውም አይ እኔ ያንቺ ናታን አይደለሁም እዛ ባህልሽ ይጠብቅሻል። አንቺ እዚህ መጥተሽ እኔን ለማናገር ትሞክሪያለሽ? እኔ ያንቺ አሻንጉሊት አይደለሁም አለና ተናዶ በጣም ያው፣ እንደሚያፈቅራት እናውቃለን። አሁንም ጠልቷትም ሳይሆን በቃ ሁኔታዎች ስላስገደደው በጥፊ ሲላት በአፍንጫ ደመጣ ማለት ነው። ደነገጠች፣ ይሄን ያደርጋል ብላ አላሰበችም። በቃ ግፍትርትርትር አድርጎ ውጪልኝ፣ ውጪልኝ ከቤቴ በቃ መተንፈስ እስኪያቅታት ድረስ ነው አባሮ ከክላሱ ያወጣት ማለት ነው። ግን እሷ መናገር ያለባትን ነገር ከያፌት የሰማችው ለመንገር ነው የመጣችው። ያፌትና ናታን ወንድማሞቹ መሆኑን ያወቀችው ያፌት በስካር ነው የተናገረው። በስካር ሆኖ ያለውን ነገር ሲናገር ደንግጣ፣ እናም እየሮጠች መታ ልትነግረው ብትፈልግም፣ ነገር ግን በቃ እንኳን ልትናገር ይቅርና አጠገቡ ራሱ ሊያስጠጋት አይፈልግም። ግን እኮ እሷ ይሄን ትዳር የመሰረተችው ለናታን ብላ ናታንን ለመታደግ ናታን ደግሞ ምንም ነገር እንዳይሆንባት ብላ ነው። ነገር ግን እሱ ምንም የተረዳት ነገር የለም እስካሁን ድረስ ግን ያለውን ሚስጥር ለፂሆን መናገሯ በጣም አሪፍ ነው ብዬ አስባለሁ። ይሄ ነገር እውነታው ዞሮ ዞሮ በሚወጣበት ሰዓት ይቆጨዋል፣ ናታን ማለት ነው። አሁን ናታን ላይ ለመፍረድም፣ ናታን ግራ ተጋብቷል። እውነት ለመናገር ኤፍራታ ላይ ለመፍረድ ኤፍራታም ደግሞ ሁላችንም እንደምናውቀው በጣም ስለምታፈቅረው ስለምትወደው አሳልፋ መስጠት ስላልነበረባት ይህንን ነገር ፈጽማለች። አሁንም እሱን ከመታደግ ወደ ኋላ አትልም። ራሷን መስዋዕት እየሰዋችን ቢሆን ናታን ምንም እንዲሆንባት አትፈልግም። እናም ለዛ ነው እየሮጠች መታ ይህንን መልእክት ልታደርስለት ብትሞክርም አጠገቧ በቃ ለመቅረብ አልፈለገም። በጣም ጨቀጨቃት። በቃ የሚናገረው ንግግር ምን ልበላቸው እንዲ የኔ ናታ ምን ሆነክ ነው? እስክነግረክ እስኪ ታገሰኝ ብትለው ውጭልኝ ብሎ ሲገፈትራት ሮጣ ወጣች ማለት ነው። እና እኔ ለአንቺን ያሻንጉልትሽ አይደለሁም ውጭ ልኝ ቤቴን ለቀሽ ቶሎ ውጭልኝ ሲላት በጣም ደነገጠች፣ አለቀሰች። ቀጥታ ወደ ያፌት ቤት ሄደች ማለት ነው። ያፌት ቤት ሄዳ እኔ ዝም ብዬ ነው የምለፈው፣ እኔ እኮ ለሰው ዝም ብዬ ነው የምኖረው፣ ለእኔ ማንም እኮ የለኝም እያለች ስቅስቅ ብላ እያለቀሰች እያለ የሀፌት ደግሞ የእኔ ንግስት እያለ ፍላውር ይዞላት መጣ። አበባ ማለት ነው። ስጦታ ይዞላት እሷን ለማስደሰት ሲመጣ መሬት ላይ ቁጭ ብላ ስቅስቅ ብላ ኤፍራታ እያለቀሰች ነው። ለእኔ ማን አለኝ? እኔ ግን የሰውን ህይወት ለመታደግ እታገላለሁ ለእኔ ግን ማንም የለኝም እያለች ሁሌም እንደተሰቃየው ሁሌም ለሰው ህይወት እንደኖርኩ እያለች ራሷን እየወቀሰች ስቅስቅ ቅብረት አለቅሳለች። ምክንያቱም በጣም ነው ያስከፋት፣ ናታን ማለት ነው። ለነገሩ ናታን ላይ እንዳንፈርድ፣ ናታን ምንም የሚያውቀው ነገር የለም። ይሄ ሚስጥር ናታን ቢያቅ የእውነቴን ነው የምላችሁ ምን ያህል እንደሚያፈቅራት እርግጠኛ ነኝ። እናም አንዳንዴ ለእውነተኛ ፍቅር ስንል እራሳችን መስዋዕት አድርገን ራሱ በቃ ውሸታሞች እስክንባል ድረስ ነው የምንደርሰው፣ አስመሳይ እስክንባል ድረስ ነው የሚያደርሰው ማለት ነው። እናም ኤፍራታን በእንደዚህ አይነት መልኩ ይመስለኛል እንደዛ አስቧት ነው ናታን። ከቤቴ ውጭልኝ፣ ምንም አይነት እንድትናገርም አልፈልግም። እኔ አሻንጉሊት መሰልኩሽ? ለዛውም ከያፌት ጋር ኖረሽ ያለውን ነገር ለእኔ ልትነግሪኝ። በቃ ምንም ነገር እንድትናገር በፍጹም አልፈቀደላትም። ግን እኮ እሱን የሚጠቅም ነገር ነው ይዛ አይመጣችው። ምንድን ነው ብሎ ራሱ ተረጋግቷ አልጠየቃትም። ምክንያቱም በጣም ስሜታዊ ነው። በጣም ስሜታዊ ነው። ኤፍራታን ለደቂቃም ለሰከንድም ማጣት የማይፈልግ ናታን ነው። ነገር ግን ኤፍራታም ግድ ሆኖባት ነው። ኤፍራታም ግድ ሆኖባት ነው። የምትወደውን ሰው አሳልፋ መስጠት አልፈለገችም። ለዛ ነው ይህን ድርጊት የፈጸመችው ማለት ነው። እናም ቆጫት። በቃ እኔ እኮ እኔ ዝም ብዬ እኮ ነው ምስዋትን መከፍለው ዝም ብዬ ለሰው እኖራለሁ እንጂ እኔን ማንም አይወደኝም በቃ ማንም አይቀርበኝም እኮ አለች። ና የሚገርማችሁ ነገር ስቅስቅ ብላ እያለቀሰች እያለ መሬት ላይ ቁጭ ብላ ሶፋ አጠገብ ስታለቅስ ወዲያውንም ያፌት መጣ። ግን እሷን ለማስደሰት ፍላውር ይዞ ነበር የመጣው። ፍላውር ይዞላት መጣ። ና ከዛ ሲያየት እያለቀሰች ነው፣ በጣም አይኗ ቀልቷል። የኔ ንግስት ምንሆንሽ ነው? ምንድን ነው? ማን የነካሽ ቢላትም እኔን ማንም አይወደኝም። እኔ ዝም ብዬ ነው ለሰዎች እንደዚህ ሆነው እኔ ለሰዎች ዝም ብዬ ነው ምስዋትን የምከፍለው። ለእኔ ማንም የለኝም። እኔን ማንም አይፈልገኝም እያለች እውነት ለመናገር ስቅስቅ ብላ ስታለቅስ ከዛም በኋላ የእኔ ንግስት አመንሽም አላመንሽም ወደድሽም አልወደድሽም እኔ እኮ በጣም ነው የማፈቅርሽ በጣም ነው የማወድሽ አላት። ከዛ ቀና ብላ አየችው ያፌትን አየችውና የእውነት ለመናገር ማለት ነው እቅፍ አረገችው እቅፍ አረገችው እና ስቅስቅ ብላ ስታለቅስ፣ ለምንድን ነው የምታለቅሽው? ማነው የእኔን ነግስት የነካው ምን ሆነሽ ነው እያላት ፀጉሯን እየደባበሰ አቀፋት ማለት ነው። እሷም አቀፈችው አለቀሰች ስቅስቅ ብላ አቅፋው ማለት ነው። ከፍቷታል። የእውነት ናታን እንደዚህ አይነት ነገርም ይሆናልም ያደርጋልም ብለ አንድም ቀን አስባም አታቅም። በፍጹም በኤፍራታ ህይወት ላይ ናታን ይጨክናል ብለን አስበንም አናቅም። ግን እሱንም ያስጨከነው ያው አንዲት ሴት ትዳሯን ብላ ከያዘች በኋላ ያው ተመልሳ የምትመጣ አይመስልም፣ አይደል? እናም በዛ ስቦ ናታን ማለት ነው። ግን እሷ ይሄን ሁሉ እያደረገች ያለች ለሱ ስትል ነው። እሱ ደግሞ የሚያውቀው ነገር የለም እሱ ላይ እንዳንፈርድ። እናም ያለውን ሚስጥር ለመናገር ስትመጣ አባረራት ማለት ነው። እንደውም በጥፊ ሲያጠናግራት በአፍንጫዋ ደመጣ አለቀሰች፣ ተደናገጠች። ይህንማ የኔ ናታን ሊያደርግ አይችልም በሚለው እኔን ነው ውጪ እኔን ነው ውጭ የምትለኝ? እኔ ናታን። አዎ አንቺን ነው። ባልሽ ቤትሽ እየጠበቀሽ ነው። ይሄኔ አንቺ እዚህ እኔ ጋር ሆነሽ እምነግር ነገር አለት ይኛለሽ። ውጭ ልኝ አላት። ደነቀጠች እኔን እኔን ነው ናታን፣ እኔን ነው። እኔ ናታን፣ እኔን ነው ውጭ ልኝ? አዎ አንቺን ነው፣ ታዲያ ማንን ነው የምለው አለ በጣም ተናዶ ስለነበረ። ከዛም እያለቀሰች በአፍንጫዋ ደም እየወጣ ቀጥታ ተመለሰች ማለት ነው። ከዛም በኋላ ደግሞ ፂሆን ያው እንዳልኳችሁ ይህንን መልእክት እራት ግብዣ ላይ አነበበችው አነበበችው ። እናም በጣም ደነገጠች፣ አዘነች፣ ራሷን ስታ ወደቀች። ኤፍራታም ፂሆን ራሷን ስታ በመውደቋ ኤፍራታም በጣም አለቀሰች። የሚገርማችሁ ነገር፣ ኧረ በስማም ዛሬውስ ከባድ ነው። እናም ናታን ደነገጠ፣ ግራ ተጋባ። እና ምን ብላችሁ ታስባላችሁ? ተሽሏት ነበር ደህና ነበረች። ፂ አሁን ይሄንን በመስማቷ በድጋሜ። እነሱ እኮ ያልነገሯት ተመልሶ ቢያማትስ፣ ተሽሏታል፣ አሁን ደህና ነች ብለን ተመልሶ ካመማትስ ብለው ነው ይሄንን ምስጢር የደበቁት። ነገር ግን ይሄን ምስጢር ቢደብቁም በእጃ ዙር ለናታን የመጣ መልእክት በስተመጨረሻ በፂሆን እጅ ላይ ይሄ ወረቀት ወደቀ ማለት ነው። እናም ማይታ? ደነገጠች። ናታን አየችው። እናም ራት ግብዣም ስለነበረ ሁሉንም ተመለከተች እና ራሷን ስታ ወደቀች ማለት ነው። እና ከባድ ነው። በነገራችን ላይ ከባድ ነው የናታን ሐዘን ማለት የጽዮን ሐዘን ነው። በጽዮንና በናታን መካከል ምንም አይነት ልዩነት እንደሌለ ሁላችንም እናውቃለን። በጣም ነው የሚዋደዱት። የአንድ አባት የአንድ እናት ልጆች ናቸው። አሁን ጽ አባቷ መሞቷን ሰምታለች። እናም ራሷን ስታ በዚህ ምክንያት ነው የወደቀችው። ራሷም በሳተችበት ሰዓት ነው ድራማውም ያለቀው። እናም ከባድ ነው የተፈጠረው ነገር። ውድ ያደረግ ድራማ ተከታታዮቼ ምን ታስባላችሁ? ጽዮንስ በድጋሜ በሽታዋ እንደው እንጃ በቃ አሁን ላይ ስጋት ውስጥ፣ እነ ናታንም እነ ኤፍራታም እነ ቤዛም ስጋት ውስጥ የገቡት በድጋሜ በሽታዋ ከተመለሰች እንዴት ነው የምንሆነው ብለዋል። ስጋት ውስጥ ናቸው። እናም ስጋት ውስጥም ስላሉ ነው ያልነገሯት። እነሱ ባይነግሯትም በእጅ አዙር ሰምታለች ሰምታለች። ይህን ተንኮል ደግሞ የምታደርገው ሎሊት ናት፣ ሎሊት ናት። ምክንያቱም ሎሊት ከያፌት ጋር ስታወራ ነበር፣ አንቺ ብቻ ቤት ውስጥ አድርጊ የምለውን አድርጊ እንጂ እኔ የምትፈልጊውን ነገር አረግልሻለሁ ብሏታል። ከዛ ሎሊት ምንድን ነው ያለችው? አረ ምንም ማያሳስብ አለቃዬ እንዴ፣ አለቃዬ እንዴ ምንም ማያሳስብ ትላለች። ምክንያቱም በሎሊትና በያፌት መካከል ኃይለኛ ግንኙነት ሪሌሽን ሽፕ አላቸው፣ ሁለቱ ማለት ነው። እናም ቤት ውስጥ የሚከናወነውን የሚካሄደውን ነገር እያንዳንዱን ነገር ወሬውን እያንዳንዱ የሚፈጠረው ነገር ባለፈው ራሱ የናታን አባት መሞቱንም እያንዳንዱን ነገር ወሬውን ለቅማ የምታስተላልፈው ሎሊት ናት። የሚገርማችሁ ነገር ሎሊት ናት እያንዳንዱን ወሬ የምታስተላልፈው። እናም አሁንም ደውሎ ሲጠራት ሄዳ ነበር መኪና ውስጥ አብረው ቁጭ ብለው ያወሩ ነበረ። አንቺ ብቻ ለማድረግ ዝግጁ እንጂ ጥሩ ነገር ይደረግልሻል ሲላት እረ አለቃዬ፣ ምን ችግር አለ እንዴ አያሳስብህ፣ አላለችው። እናም እንደዛ ሆኖ ሳለ ይህን ወረቀትን አመታ በሩ ላይ የጣለችው እሷ ናት። እሷነች የምትመስለኝ ምክንያቱም ቤት ውስጥ ሲሆን እንደማታቅ በደንብ አድርጋ በደንብ አርጋ ጽዮንም በባለፈው በእሷ ላይ ሚና ስትጫወት ነበረ። የሚገርማችሁ ነገር ማለት ነው እና ሚና ስትጫወትባት ነበረ። አሁን ላይ ጽዮን ያለ መስማቷን በደንብ አርጋ ስለምታቅ ሎሊት፣ የእሷ ነገር፣ ሎሊት በጽዮን ላይ ያደረገችው ክፋት፣ ተንኮል አሁን ላይ ጽዮን እያስታወሰች ስለሆነ እያንዳንዱን ነገር ጽዮን ስታቅ ሎሊት ጉዷ ስለሚፈላ አሁንም በድጋሚ ይሄንን ክስተት ያደረገችው በአጋጣሚ ራሷን ስታ ደንግጣ እንደገና እንድትታመም ነው ይህንን የፈጠረችው ማነች? ሎሊት ናት። ሎሊት ያው ወሬ ወደዛ ወደዚህ እንደምታመላልስ በቃ ከዚህ በፊትም አይተናል። ከዚህ በፊትም እኮ ያደረግሽን እያንዳንዱን የሰማሁትን ሚስጥር ቀጥታ እናገራለው ስትል ነው ከግርግዳ ጋር አጋጭታ የወረወረቻት። በዛን ሰዓት ነው ማስታወስ ያቃታት። እንደምንም አሁን ላይ ተሽሏት ማስታወስ ጀምር ማስታወስ በጀመረችበት ሰዓት ሎሊት ላይ ሚና እየተጫወተችባት እየተዝናናችባት ነበረ። በባለፈው ትዝ የሚላችሁ ከሆነ ተቅማጥ እየለቀቀባት ወዷን እያመማት ይሄንን ያደረገችው ጽዮን ናት። ምክንያቱም ሎሊት በጽዮን ላይ ያደረገችውን በሙሉ ጽዮን አስታውሳለች። በዛ ምክንያት ነው ስትጫወትባት ስትዝናናባት የነበረው። አሁንም ደግሞ ይበልጥ ካስታወሰች ትጎዳኛለች በሚለው ጽዮንን ለማስደንገጥ አስባ ይሄንን ድርጊት አደረገች። እሷናት ሌላ ማንም አያደርግም። ያው ያደረገው ሰው ባይታይም እኔ እንደማስበው ከሆነ ሎሊት ነው የምትሆኑ ይሄንን ድርጊት እንደውም ፂ እኮ ራሷን ስታስትወድቅ ደነገጠች። በቃ ራሷን ስትስት ሎሊት ራሷ ደነገጠች። ይሄን ድርጊት የምታደርገው እሷናት ሌላ ማንም ሰው ያደርጋል ብዬ አላስብም። ምክንያቱም ሎሊትና ሎሊትና ፂ አይግባቡም፣ እሳትና ጭር ናቸው ሁለቱ ጭራሽ አይስማሙም፣ ከድሮም ማለት ነው እና በጣም ሲሆን ራሷን በሳተችበት ሰዓት ሎሪት ራሱ አይኗ እንደፈጠጠ ነው የቀረው ማለት ነው። በቃ እንደተፋጠጡ ድራማው ተአለቀ ማለት ነው እና ከሀረግ ድራማ ምን ተማራችሁ? የተማራችሁትንም አስተያየት እንደተለመደ በኮሜንት አስቀምጡ ማለት ነው። እኔ ከዚህ በፊት ኤፍራታ እና ናታን አንድ ቢሆኑ እያልኩኝ በተስፋ ስጠበቅ ነበረ። ዛሬ ግን የእነሱ መጣላት እኔ በጣም አሳዝኖኛል። በጣም እኔ ከፋኝ። ምክንያቱም በጣም የሚፋቀሩ በጣም የሚያስቀኑ ጥንዶች ናቸው ነገር ግን ይሄንን ምስዋት ኤፍራታ መክፈሏ ናታን ባወቀ ሰዓት ግን እንደሚቆጨው ተስፋ አደርጋለሁ። ኤፍራታ በጣም መልካምና ጀግና ሴት ናት። ከራሷ ይልቅ ለሌላ ደስታ የምትኖር ጀግና ሴት ናት። ከዚህ በፊትም ቢሆን እናውቃታለን በደንብ አርገን እና ውድ የሀረግ ድራማ ተከታታዮች ምን ትላላችሁ? እስኪ እንደተለመደ አስቴታችሁን በኮሜንት አስቀምጡ። እናም እውነታውን ናታን በሚረዳበት ሰዓት ከኤፍራታ ጋር አንድ የሆነ ቤ ተስፋ አደርጋለሁ። ነገር ግን አሁን ላይ ኤፍራታ ደግሞ ቀጥታ ከያፌት ጋር ለመኖር ወሰነች። በቃ ምክንያቱም ስለ እኔ ተስፋ ቆርጧል ብላ ማለት ነው እና ለዛሬ የመጣሁት ቪዲዮ ይህን ይመስላል። በጣም እወዳችኋለሁ፣ አከብራለሁ። ትመልሰን እስክንገናኝ መልካም ቆይታ ይሁንላችሁ። እወዳችኋለሁ። ባይ ባይ።